አሰላሙ አሌይኩም ራህመቱላህ በረካቱ። ውድ ኢሶፍ እና ልጇ ቤተሰቦች እንዴት ናችሁ? ከእኔ አልሐምዱሊላህ ሁሉ ሰላም ይሁንላችሁ። ዛሬ ደግሞ በጓሮ አትክልታችን ተመልሼ መጥቻለሁ። የኢትዮጵያ ኑሮ ፓርት ቱ ይሄን ይመስላል ማለት ነው። ከጧት ጀምረን ይሄን ውሃ እናጠጣለን። ይሄ ዳማከሴ ነው። ጎመናችን አያችሁታለ በደንብ ጎለማረግላችሁ። ይሄ ዳማከሴ የምች መድኃኒት ታውቃላችሁ አይደል? እዚህ ጋር ደግሞ ቁስጥ አለ። ያው ገና እየተካከል ነው ማለት ነው። ይሄኛው ምንድነው? ጎመን ነው አይደርቅልም የሚባለው። እዚህ ጋር ጭን ያዳም አለ ገና እያደገ ነው። ይሄ ደግሞ አሪክ ያለ እዚህ ጋር ደግሞ ይሄ እየጠነዘለብን ይወሬዛ የሚባለው ማለት ነው። ይሄ ቢጫ የሆነው ይወሬዛ ማለት ሆዳችሁን ሲያማችሁ የምትጠቀሙት በቡና ማለት ነው። እና ይሄ ይህን የምሳሪ አትክልት እንዴት አያችሁት? ትከሉ ማለት ነው። በነገራችን ላይ ልጆቹ በጣም ረባሽ ናቸው። እየቀነጠሱት እየነቃቀሉት ማለት ነው እና ይሄን ይመስላል ጎመኑ፣ ምናምን እንዴት አያችሁት? ያው የመቆፋፈር ነገር አልሆነልንም። ይሄ የዶሮን ስራችን ነው። ይሄ ደግሞ ድንች ነው። አሁን ፍሬ አፍርቶ ቅጠሉ እየደረቀ ማለት ነው። ከስር ላይ ድንቹ ገና አልተቆፈረም፣ አልወጣም እየሆናላቸው እዚህ ብጥብጥሆኗል ድንች ነው። ይሄ ቤታችሁ መትከል በጣም ጥሩ ነው ማለት ነው። ይ ደግሞ ሳሩ ምናምኑ ይመስላል ምንስላል። በነገራችን ላይ የዶሮ ቤት ነው። እና ይሄን ይመስላል። ሳሩን አጫጭደን ምናምን ለማጽዳት በቃ ይሄን ይመስላል። የቀን ከለት ውሏችን ይሄ ነው ማለት ነው። እቺ ውሀችን ናት።